ጤና ይስጥልኝ፣ የአዲስ ጆርናል ዩትዩብ ቻናል ተከታዮቻችን። ለዛሬ አንድ ጽሁፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁኑ ነው። የግዝግዛው ጭፍጨፋ የሶስተኛው ክፍለ ጦር አሳዛኝ እልቂት። ከፍታ መጽሔት 1985 እትም የተወሰደ ሚስት ጥርስን መብላት አለመቻሉ ፈርዖን ሲሶዝናን እጅግ ሲበዛ ቆጨው! በማለት ነበር የአቶ ስብዓት ገብረ እግዚአብሔር ታሪክ ፈርዖን ሲሶ ዝና የሚያዝያ 1984 ዓ.ም የተቋጨው የአብዮታዊ ጦር እየተባለ ሲሞካሽ የነበረው የመንግስቱ ኃይለማርያም ፈርዖን ሲሶ ዝና ጥርስ ግን እርስ በራሱ ሲቀረጣጠፍ ከርሟል። የማውቋቸው ጥቂት ወታደራዊ ሚስጥሮች ባካፍላችሁ ይህንን እውነታ ትረዱኛላችሁ በሚል በሰሜኑ ጦር ግንባር የተፈጸመውን ጉድ ላውጋችሁ ቀረብኩ። እንደ ሶስተኛ ክፍለ ጦር ለደርግ ታማኝ የነበረ ሰራዊት እንዳልነበር ደርግ ራሱ በተደጋጋሚ ተናግሯል። ቆራጡ ኮሚኒስት መሪ ራሳቸው ከዚህ ክፍለ ጦር የተገኙ ናቸው። ሌሎች በርካታ የኢሰፓ ማዕከላዊ ኮሚቴ አባላትና የመንግስት ባለሥልጣኖች ከአንበሳው ክፍለ ጦር አብራክ የወጡ መሆናቸውን በኩራት ይናገራሉ። ይሁን እንጂ በምስራቅ ጦር ግንባር ቀበሮ ጉድጓድ ውስጥ እንደተቀመጠ ጥለውት የሄዱት ሰራዊት ለስልጣን ከበቁ በኋላ ዞር ብለው አልተመለከቱትም። አብዮቱ ላይ አደጋ ሲያንዣብብ ግን ጭቁኑ ወታደር ሕይወቱን ሰውቶ ምርጦቹን ከውድቀት ይታደጋቸው ዘንድ አብዮታዊ ጥሪ ያደርጉለታል። የምስራቁ ጦርነት እንደተደመደመ ሦስተኛው ክፍለ ጦር ፊቱን ወደ ሰሜን እንዲያዞር ታዘዘ። ኤርትራ ዘምቶ ተሰነይ የምትባለው ከተማ ድረስ ያሉትን ወረዳዎች ነፃ አውጥቶ ልጆቹና ቤተሰቦቹ ወዳሉበት ሀረርጌ ክፍለ ጦር እንደሚመለስ ቃል ተገብቶለት ነበር። ሶስተኛው ክፍለ ጦር ወደ ሰሜን የዘመተው ተከዜን ተሻግሮ እምንሃጀር በገርገፍ በጊሎጅና በአሊጊድር አካባቢዎች ከጀብሃ ጋር ከተዋጋ በኋላም ተሰነይ ገባ። የደርግ ባለሥልጣኖች ግን ቃላቸውን በማጠፍ ክፍለ ጦሩ ለሰብደርያት ውጊያ አንቀሳቀሱት። በዚህም በቃል አሉት። እነርሱ ሊደመሰሱት የፈለጉት ጠላት በስልታዊ ማፈግፈግ ወደኋላ እየሄደ ነበር እንጂ አላለቀም። እናም ውጊያውም ጉዞውም ይቀጥላል። ሶስተኛው ክፍለ ጦር በከረን ውጊያ ላይ እንዲካፈል ቅስቀሳ ተደረገለትና ሃይኮታን፣ ጉኝንና ባሬንቱን አልፎ አቆርዳት በመግባት ለከረን ውጊያ ተዘጋጀ። የአንድ ጊዜ የማዕከላዊ እስኪነት ቡድን መጥቶ ጦሩን ቀሰቀሰው። ወደፊት በሉለት ይለይለት ተባለ። ግና ከአቆርዳት እስከ ከረን የነበሩት ምሽጎች በቀላሉ የተሰበሩ አልነበሩም። በመሆኑም በርካታ ወታደሮች እንደ ቅጠል ረግፈዋል። ከብዙ ቀናት ውጊያ በኋላ ክፍለ ጦሩ ከረን ገባና በተገባለት ቃል መሰረት ወደ ምስራቅ ለመመለስ ተዘጋጀ በሬዲዮ እንደተላለፈው በመጽሄትና በጋዜጣ እንደተለቀቀው ግን ጠላት አልተደመሰሰም። ይልቁንም በሳል ተራሮች ላይ በገነባቸው ጠንካራ ምሽጎች ውስጥ ኃይሉን አሰባስቦ ለሌላ ውጊያ ተዘጋጀ። ስለዚህም ካድሬዎች ሦስተኛውን ክፍለ ጦር መቀስቀስ ጀመሩ። በናቅፋና በቃሮራ ተራሮች ላይ የድል ሰንደቅ እናውለበልባለን የሚል መፈክር ተደመጠ። አቡ አሁን እሳ በዙት የኤርትራ ተራሮች አያልቁምና እኛ እዚህ ልናልቅ ነው እንዴ? ከእንግዲህ አንድ ንስ እንኳን ንቅንቅ አንልም በማለት የጦሩ አባላት አጉረመረሙ። የክፍሉ ካድሬዎች ጦሩን ማሳመን ባለመቻላቸው ከሰሜን ዕዝ ምርጥ ካድሬዎች ተላኩ። ጦሩ ግን በቃን እስከ ዛሬ እየሰበካችሁ አዋክታችሁናል ሲል ምሬቱን ገለጸ። ይህኔ እዚህ ጦር ውስጥ አናርኪስቶች ስላሉ፣ የዋዎቹ በአናርኪስቶቹ ስብከት እየተወናበዱ ነውና አናርኪስቶቹን መንጥራችሁ ለአብዮቱ ሰይፍ ስጡ ተባለ። ከዚያ የኪነት ቡድን መጣ። አቆርዳት ላይ ወደፊት ያለው ድምፃዊ ከረን ላይም ወደፊት በሉልኝ ይለይልኝ እያለ ሲገለገል፣ አንድ የሶስተኛ ክፍለ ጦር ባልደረባ መትረይሱን ለድምፃዊ ሰጥቶ ወደ ናቅፋ አመላከተው። ከዚህ በኋላ ከክፍለ ጦሩ ውስጥ አናርኪስቶች ተመነጠሩና ካድሬዎቹን በማርክስ በሌኒንና በመንግስቱ ኃይለማርያም ስም ሰራዊቱን ተማጽነው ክፍለ ጦሩ ወደ አፋቤት ግንባር ተንቀሳቀሰ። ኑሮም በኤርትራ ተራሮች ላይ ሆነ። በየቀኑ ውጊያ ነው። ማጥቃት፣ መከላከል፣ ደፈጣ፣ ስለላ ይባላል። በየጊዜው ወታደሩ ይረክፋል። በኤርትራ ሰርጦችና ጉራንጉሮች ውስጥ ሬሳው ሻጥ ይደረጋል። በ1970 ክረምት ኤርትራ የገባውና በዚሁ ዓመት ወደ ሀረርጌ እንደሚመለስ ቃል የተገባለት ሶስተኛ ክፍለ ጦር እስከ 1975 ዓ ም ድረስ በውጊያ ላይ ቆየ። በርካታ አባላቱ ሲሞቱ የዛኑ ያህል አካለ ስንኩላን ሆኑ። የጦርነቱ አስከፊነት ያስመረራቸው የሦስተኛ ክፍለ ጦር አባላትም በሚስጢር መመካከር ጀመሩ። ተማክረውም አንድ አቋም ያዙ። ጥቅል የጥያቄዎቻቸው ጭብጦችም ውጊያ መሮናልና አሳርፉን፣ ልጆቻችንና ቤተሰቦቻችን ወዳሉበት ወደ ምስራቅ መልሱን የሚሉ ነበሩ። ጥያቄው ባለሥልጣኖቹን ቢያደናግጥም ግልጽ ያለ ምላሽ አልተሰጠበትም። ስለዚህም ነበር የክፍለ ጦሩ አባላት የውጊያ ማቆም አድማ የመቱት። የሰሜንን ኃላፊዎች በበኩላቸው ዶለቱ። የክፍለ ጦሩን አባላት ወደ አስመራ ለማምጣት በመወሰናቸው የሦስተኛ ክፍለ ጦር አካል የሆነው አስረኛው ብርጌድ በመኪና ወደ አስመራ ተጓዘ። በወቅቱ የቅስለኞች ማገገሚያ የነበረውና ኤክስፓ በመባል የሚታወቀው ካምፕ ውስጥም ተራገፉ። የካምፑ ድምጽ ሟጊያዎች የምስራቁ ጀግና የሚለውን ሙዚቃ እንዲያስተጋቡ በታዘዘው መሰረት ዘፈኑ እየቀለጠ ወታደሮቹ ፊታቸውን እንደከሰከሱ ከመኪና ወረዱ። የብርጌዱ አባላት ቦንቦቻቸውን፣ ጠመንጃዎቻቸውን እንዲያዙ አድማውን ለማስቆም መሞከሩ አደጋን መጋበዝ መሆኑ ስለታመነበት መጀመሪያ የተወሰደው እርምጃ ጦሩን አታሎ ትጥቁን ማስፈታት ነበር። ጓዶች አሉ። አንዱ የሰሜን ዕዝ ወታደራዊ አዛዥ ለብርጌዱ ባደረጉት ንግግር አብዮታዊ መንግስት ችግራችሁን በመረዳት የአስር ቀን ረፍት እንድታደርጉና እንድትዝናኗ አምታችኋል። ይህ አሁን የምትገኙበት ካምፕ የታጋይ ቁስለኞች ማገገሚያ ስፍራ ነው። መሳሪያዎችን በየክፍሉ ማስቀመጥም አካላታቸው በመግደሉ ምክንያት የተበሳጩ ቁስለኞች ተገቢ ላልሆነ አደጋ ማገለጥ ይሆናል፣ ሕይወታቸውን ሊያጠፉ ስለሚሞክሩ የጦር መሳሪያዎች መቀመጥ የሚኖሩባቸው ግምጃ ቤት ነው። እናንተ ከተማ ወጣችሁ ልትዝናኑ ትችላላችሁ። መሳሪያዎቻችሁ ግን ግምጃ ቤት ይቆያሉ፣ በማለት አለሳል ሰው ተናገሩ። ይህም አነጋገር የጦሩን አባላት አቂላቸው። የአስመራ ከተማ ኮማሪዎችን ዳሌ በአይነ ህሊናው እያየ ከካምፕ ለመውጣት የተጣደፈው ጦር በፍጥነት ትጥቁን እየፈታ ግምጃ ቤት ከመረው። ግምጃ ቤቱ ከተቆለፈ በኋላ ፍርሃት ሰፍኖባቸው የነበሩት አዛዦችም እፎ ያሉ ወታደሮቹ ሀበርሳክ የወታደር ሻንጣ ውስጥ ተጨማዶ ተቀምጦ የነበረ የሲቪል ልብሳቸውን እየለበሱ ወደ መሃል አስመራ ነጎዱ። በየዕለቱ ካምፕ እየመቱ መቆጠር ስለነበረባቸው በተነገራቸው መሰረት ማልደው ወደ ኤክስፖ ሲመጡ ስብሰባ አለ ተብለው አዳራሽ ገቡ። ለሦስት ቀናት ያህል ለስለስ ያለ ቅስቀሳ ተደረገላቸው። ወታደሮቹ ግን የመጣ ነው ለእረፍት ነው እንጂ ለፖለቲካ ትምህርት አይደለም በማለት ተቃውሟቸውን ለመግለጽ ተሰባሰቡ። የአዳራሹ በር ተዘጋ። በዚያን ወቅት የኤክስፖ ካምፕ በአየር ወለድ በሌሎች የጦር ክፍሎችና በታንኮች የተከበበ ነበር። አዳራሹ ውስጥ ስም እየተጠራ ቀንደኛ የአድማው ጠንሳሾች እየተባሉ እየተመነጠሩ ነው። የተወሰኑ ወታደሮች ስም እንደተጠራ ግን ጥሩ ድርጊቱን በጩኸት አወገዘ። አዳራሹን ለቆ ለመውጣትም እየተንጋጋ ወደ በሩ ሮጠ። በሩ ላይ የበርካታ ክላሽንኮቭ ጠመንጃ አፈሙዞች ተደግነዋል። ሬንጀር የለበሱ የአየር ወለድ አባላት ጣቶቻቸውን ምላጮቻቸው ላይ አሳርፈው በተጠንቀቅ ትዕዛዝ ይጠባበቃሉ። የአስረኛው ብርጌድ አባላትም በምሬት ውለታችን ይሄ የሆነ አምስት ዓመታት ሙሉ በኤርትራ ምድር በተንከራተትን በጥይት ልንደበደብ ኡኡ ወይኔ ወይኔ እያሉ ጮሁ። አንድ ፒቲአር ታንክ ከአዳራሹ ፊት ለፊት ቆማ የ50 ኪሊበር መትረይሷን አዳራሹ በር ላይ ደገነች። የማገገሚያው ፖለቲካ ኃላፊ ቁስለኞችን ወደ የመኝታ ክፍላቸው ለማስገባት ይሯረጣሉ። ቁስለኛው ይጯጫሃል። ባዶ እጃቸውን የነበሩት የአስረኛው ብርጊድ አባላት የከበባቸው ጦር ጥቂት እንኳን ከተንቀሳቀሱ ሎሬ ነጋሪ ሳያስቀር እንደሚረፈርፋቸው ስለተገነዘቡ ወደ አዳራሹ ተመልሰው ገቡ። ከዚያም የአድማው ቀንደኛ መሪ አናርኪስቶች የተባሉት ስም እየተጠራ በመኪና ተጭነው ተወሰዱ። የብርጌዱ አባላትም እንደተከበቡ ሌትና ቀን አዳራሹ ውስጥ በማደር ተቀሰቀሱ። በመጨረሻም የጦር ኃይሎች ለፖለቲካ መምሪያ ኃላፊ የነበሩት ሜጀር ጀነራል ገብረይስ ወልዳህና መጥተው ጦሩን ሰበኩት። አስረኛው ብርጌድ በዚህ መልክ እንዲለዝብ ከተደረገ በኋላ ሌላው የሶስተኛ ክፍለ ጦር አካል የሆነው አስራ ሁለተኛው ብርጌድ በተመሳሳይ መንገድ በመኪና ተጭኖ ወደ አስመራ እንዲመጣ ተደረገ። ሆኖም ባለሥልጣኖቹ ብርጌዱ ቀድሞውኑም ቢሆን ጠንከር ያለ አቋም እንደሌለው ያውቁ ስለነበር እናንተ እስከዛሬ ባላማችሁ ጸንታችሁ የቆያችሁ በመሆናችሁ መንግሥት እረፍት እንድታደርጉ ወስኗል ብለው ሸነገሏቸው። የአስራ ሁለተኛ ብርጌድ ሳያንገራግር አስመራ ገብቶ መዝናናቱን ቀጠለ። ዘጠና ሁለተኛው ሚሊሺያ ብርጌድ በመባል የሚታወቀው ሌላው የሦስተኛ ክፍለ ጦር አጋል ግን ያልተጠበቀ ሽብር ፈጠረ። በናደው እዝ ግንባር የተሰማሩት ተሽከርካሪዎችን በማሰባሰብ ጓዙን ጠቅልሎ ወደ አስመራ ጉዞ ጀመረ። ዘጠነኛው ብርጌድ ተከተለው። የእነዚህ ሁለት ብርጌዶች እርምጃ ከናደው እዝ እስከ መከላከያ ሚኒስቴር የነበሩትን ባለሥልጣኖች ክፉኛ አሸበራቸው። አዛዦች ተሰባስበው ተወያዩ። ከበላዮቻቸው ጋር በሬዲዮ እየተገናኙም መመሪያ ተቀበሉ። ካድሬዎች የእጅ ድምጽ ማጉያ ይዘው ከጦሩ ፊት በመቅደም ቅስቀሳ፣ ልመና፣ ወዘታ አካሂዱ። በአብዮቱ አምላክ፣ ወይ ድባክ፣ ያንተ አብዮት ያለኛ ደም አይለመልምም፣ እረ በዚህ ባንዲራ ቅደድና ልበሰው፣ በወደቁ ጀግኖች አጽም፣ ለምን እዚህ ከምትሰለፍ ሄዳ አትዋጋ። ወታደሮቹ ግስጋሴያቸውን ቀጠሉ። ወደፊት የናደው እዝ ፖለቲካ መምሪያ ምርጥ ካድሬዎቹን ቢያሰማራም አልተሳካለትም። ይሄኔ ህግ ያልገዛውን ኃይል ይገዘዋል ተባለ። ከአፌ ቤት የተነሳው ጦር የተወሰነ ርቀት ተጉዞ ግዝግዛ ከተባለው ስፍራ ሲደርስም የተዘጋጀለት ወጥመድ ውስጥ ገባ። ዙሪያውን በእግረኛና በሜካናይዝድ ጦር ተከበበ። ታንኮች፣ አየር መቃወሚያዎችና መድፎች አፈሙዞቻቸውን አድማ በመታው ጦር ላይ ደገኑ። ተዋጊ አውሮፕላኖችና ሄሊኮፕተሮች አንዣበቡበት! ወዲያ አሁኑም እጃችሁን ስጡ የሚል ትዛት ተላለፈ እጅህን ስጥ ወንበዴ መሰልኩ እንዴ ስንት ዓመት ስዋጋ ኖሬ መጨረሻ ይሄ ሁን ተኩስ ተጀመረ መትረይሶች ላንቃቸውን ከፈቱ የሶስተኛ ክፍለ ጦር አባላት ተረፈረፉ አብዛኞቹ በተተኮሰባቸው ጥይት ሲሞቱ ጥቂቶቹ ራሳቸውን ገደሉ ከእልቂቱ የተረፉት ወታደሮች ትጥቃቸውን መሬት እያስቀመጡ ተማረኩ። እንደ እስረኛው ብርጌድ ከሁለቱም ብርጌዶች ውስጥ አናርኪስቶች ተመነጠሩና ቆሪዎቹ ወደ አስመራ ተጓጉዘው የመሸንገያ ረፍት ተሰጣቸው። በአድማው ምክንያት ከየብርጌዱ የተሰበሰቡ ከ200 በላይ የሚሆኑ ወታደሮችም በቀኝው ጦር ሰፈርና በሌሎች እስር ቤቶች ታስረው እንዲቆዩ ከተደረገ በኋላ በሚስጢር ተረሽነዋል። ይህ ርኅራኄ የጎደለው ጭፍጨፋም በሌሎች የሰራዊቱ ክፍሎች መቀጣጫነት እየተደረገ እንደመሆኑ በወቅቱ በአልጌና ግንባር ተፈጥሮ የነበረው ጉምጉምታ ተዳፈነ። የግዝግዛው ጭፍጨፋ በተፈጸመበት ወቅት ሶስተኛ ክፍለ ጦር የ40 ዓመት ዕድሜ ነበረው። ሁለት ጸጉር ያበቀሉ አረጋውያን ወታደሮች ነበሩበት፣ ቤተሰብ መስርተው በርካታ ልጆች የወለዱ ዓለማቸውን ያላዩ ለግላጋ ወጣቶችም እንዲሁ። አረጋውያኑ ሚስትና ልጆቻቸውን ጥለው ወጣቶቹ ለእናቶቻቸው ሰቅቀን ሆነው ቀርተዋል። አናርኪስት በመባል የተረሸኑት ወታደሮች የጡረታ መብት ስላልነበራቸውም ቤተሰቦቻቸው ለችግር ተዳርገው ቀርተዋል። እብሪተኞቹ አዛዦች በሦስተኛው ክፍለ ጦር ላይ ይህን ሁሉ ግፍ ከፈጸሙበት በኋላም ቢሆን ሊያሳርፉት አልወደዱም። ክፍለ ጦሩ ወደ ትግራይ ሄዶ በአሰሳ ተግባር ላይ እንዲሰማራ አዘዙት። በትግራይ መሬት በመዞር መረብን ተሻግሮና እንደገና ኤርትራን ከምዕራባዊ ቆላ ጫፍ ጀምሮ ወደ ከርከበት እንዲያቀና ተደርጎ ከ800 ኪሎ ሜትር በላይ በእግሩ እንዲጓዝ መደረጉም ክፍለ ጦሩን ለመቅጣትና ቅስሙን ለመስበር በታቀደ ሚስጥራዊ ውሳኔ መሰረት ነበር። ይህ ጉዞ እንደተፈጸመ ህዝባዊ ግንባር ወያኔ ሓርነት ኤርትራ ህግሓኤ በመንጥር እዝ ግንባር ላይ ጥቃት ከፈተ። የጦሩ መከላከያ ወረዳም ተሰበረ። በርካታ ቁልፍ ወታደራዊ መሬቶች በህግሓኤ ተዋጊ ኃይሎች ቁጥጥር ስር ውሎና ጦሩም ወደኋላ አፈግፍጎ ሳለ ፕሬዚዳንት መንግስቱ በመንጥር እዝ ግንባር መለብሶ የሚባለው ቦታ ተገኝቶ ለ18ኛ ክፍለ ጦር የላከ ጦር ሜዳ ጀብዱ ሜዳይ ለሶስተኛ ክፍለ ጦር ደግሞ አንደኛ ደረጃ የጦር ሜዳ ጀብዱ ሜዳይ ሸለመ። አንበሳው ሶስተኛ ክፍለ ጦር በጀግንነት ታሪክ ውስጥ የተመዘገበበትን ጥቁር ነጥብ ለማስወገድ በርትቶ እንዲታገል በማለትም አዛዦቹን አደራ ብሎና የማዕረግ እድገት ሰጥቶ በሄሊኮፕተር ወደ አዲስ አበባ በረረ። ሶስተኛው ክፍለ ጦር ውጊያ በተከፈተበት ግንባር ሁሉ እየተላከ ለመንግስቱ ታማኝ መሆኑን ማረጋገጥ የጀመረው ከዚህ በኋላ ነበር። ታማኝነቱን ለማረጋገጥም በርካታ የህዝብ ልጆችን አርዶ አሳርዷል። ለአብነት መቀሌ፣ መርሳ ምሽግና መራኛ ላይ በሰንጤ የዘለሉት አርሶ አደርና ሰላማዊ ህዝብም ምስክር ነው። በመጨረሻ ግን ሰሜን ሸዋ ላይ በኢህአዴግ ታጋዮች ተከቦ ክፍለ ጦሩ ለዘላለማዋ አከተመለት። የክፍለ ጦሩ አዛዦችና ሌሎች የመምሪያ መኮንኖችም ተማረኩ። የዚህ ጀግና ክፍለ ጦር አባላት በመሆኔ እኮራለው ያሉት ቁራጥ መሪም ፈረጠጡ። ለዛሬ ያበቃል። የዛሬ ታሪካችን እንዴት ነበር? ከወደዳችሁት፣ ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ። በሌላ ጽሑፍ እንገናኛለን።